አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ የተከበራችሁ የልዩ ሚዲያ ተከታታዮች ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ እንደተለመደው መጥቼ አላችኋለሁ ማለት ነው። ዛሬ እንግዲህ ርዕሱን እንደምታዩት የሰው ተመልካች አትሆኑ ይላሉ ማለት ነው። መጀመሪያ ሰብስክራይብ ማድረግ አትርሶ ውዶቼ፣ ምንም የሚቀንስ ነገር የለም። እንደ እይታው ሰብስክራይቡ ቢትል ቢጨምር በጣም ሀሪፍ ነበረ ማለት ነው። ነገር ግን እይታውና ሰብስክራይቡ በጣም የተለያየ ነው። ምንም አያስከፍን። በነገራችን ላይ ሰብስክራይብ ቪዲዮን እያዳመጣችሁ ሰብስክራይብ አድርጉልኝ ማለት ነው ውዶቼ፣ በቅንነት እጠይቃችኋለሁ ሰብስክራይብ እንድታደርጉልኝ ማለት ነው። ዛሬ እንግዲህ የሰው ተመልካች አትሆኑ አትሁኑም በሚል መጥቻለሁኝ። ምን መሰላችሁ? ሁሉንም እኔ ትናንትና እንትን ብዬ ዛሬ ያኔ ስለ ዩትዩብ እንትን ማለት አይደለም። ነገር ግን ውዶች ከኔ ቀጥሎ ማለት ነው ዩትዩብ ክፈቱ፣ ዩትዩብ ክፈቱ ለምን ብዙ አመት እኔ በነገራችን ላይ ቆይቻለሁኝ፣ እንትን ላይ አላደረኩትም እንጂ ቆይቻለሁ። ዩቲዩብ ተከፈትኩኝ፣ ሌላ ቻናል ነበረኝ። ነገር ግን በአዲስ መጥቼ ነው ማለት ነው። ግን ብዙ ሰው ታዝብ ያለሁኝ እኔ ማለት ነው፣ ዩቲዩበሮቹን። ብዙ ሰው ታዝብ ያለሁኝ፣ ዩቲዩብ ከፍታችሁ እንዲያው የኔ ምንዬ፣ የኔ ምንዬ የምትሏቸውን ዩቲዩበሮች ገብታችሁ እንትን ትሏቸዋላችሁ ማለት ነው ትታዘባላችሁ። እነሱን ማለት ነው። ወላሂ ሌላው ቀርቶ በውስጥ መስመር በኢሞ በዋትሳፕ ብልካችሁላቸው የእነሱ አንድ ሰብስክራይብ እናንተን ከሞት ያድናችሁ ይመስል፣ እናንተን ያከብራችሁ ይመስል እስቲ ሰብስክራይብ፣ አንዲት ሰብስክራይብ አንድ ላይክ አያረጉላችሁም። የት ናችሁ ብለው እራሱ አያዋችሁም የእናንተን ዩቲዩብ ማለት ነው። ነገር ግን የሆነ ነገር ያኔ እነሱን ጥቅም የሚያስገኝ ነገር ፈልጋችሁ ከነሱ እናንተ ዝኩ ናችሁ። እነሱ ኢትዮጵያ ሆኖ ይሆናል ወይም ብቻ ኤኒ ታይም ያኔ እነሱን በሆነ ነገር የሚያስገኝ ነገር ከሆነ ሩጠው ይመልሱላችኋል። ነገር ግን በሆነች ነገር እናንተ ከነሱ ግዳ ፈልጋችሁ ብትሏቸው አበደን አይነኳችሁም። ማናቸው? ሰው ናቸው እነሱ። እና የዛሬው ቪዲዮ የምንድን ነው? እናንተም ዩቲዩብ ስሩ። እኔ ምንድን ስራ፣ እናንተም ስሩ። ዩቲዩብ ስሩ። የማንንም ዩቲዩብ አትዩ። ያኔ ተመልካች አትሆኑ። ያ ማለት እኔ ሰው አትከታተሉ አላልኩም ማለት ነው። እኔም እንድትከታተሉ የምሰራው ነገር ግን የራሳቸውም የኑራቸው ወደ ጉንዴ ጋር አብረን ማለት ነው እንችላለን እንችላለን። ያኔ ኢንሻአላህ እነሱን ትናንትና ባካችሁ ሰብስክራይብ አድርጉኝ እያሉ ሲዞሩ የነበሩ ለመታወቅ ብዙ መስዋዕት የከፈሉ ሰዎች ናቸው። ነገር ግን የፈለገ ኮሜንት፣ የፈለገ ላይክ፣ የፈለገ እነሱን እንትን ብትሉ ዞሮ አያዩአችሁም። አንድና አንድ ከእናንተ የሚፈልጉት እይታና እይታ ብቻ ነው። ለምን የተራመዱበትን ማንም ሰው ቢሆን የተራመደበትን እግሩን መልሶ ዞር ብሎ አያየው። ገብቷችኋል ለምን ሀዲያኛ በመዳም ቤት ተቀምጠን የመዳም ዋይፋ እያለ ለምን ዩትዩብ መክፈት አቃተን? ጉዶች ክፈቱ ሰውዲ ያላችሁ በስዑድ ዱባይ ያላችሁ በዱባይ የትም ሀገር ያላችሁ ክፈቱ በዝህ ማለት ነው ነገ ኢትዮጵያ ሄዳችሁ በኢትዮጵያ ብትከፍቱ የዩትዩብ ቻናል ብዙ አይደለም በኢትዮጵያ ያኔ በኢትዮጵያ ሎኬሽን ብዙ አይደለም ማለት ነው አቀባበልነቱ እና በውጭ ሀገር እያላችሁ እንዴት እንደሚከፈት፣ የማንንም ቪዲዮ ስታይ እንቅልፍ ሰዓትሽን ተማሳለፍ ጊዜሽን ተማሳለፍ የማንንም ቪዲዮ እየሰማሽ እንዴት የዩትዩብ ቻናል ብር መክፈል የሚችል ዩትዩብ ቻናል አከፋፈት እንዴት ነው ብለሽ ገብተሽ እና ከዛም በኋላ ክፈቺ። ታውቂያለሽ፣ ተማንተንሻለሽ፣ አንቺ ክፈቺ። ከዛም በኋላ አንቺ እነዚያ የምትከታተያቸው ሰዎች አንቺን ሲከታተሉሽ ታያለሽ ማለት ነው። ገብቶሻል? እነዛ የምታበረቻቸው በርቺ፣ እህቴ፣ እንደዚህ ትክክል ነሽ ምንድን ነሽ እያልሽ እንደዚህ በቃ ሞራል እየሰጠሻት የነበረችው ዩቲዩበር አንቺን አንድ ጊዜ በንትን ራሱ ጫራ አታረግልሽም ማለት ነው። በነገራችን ላይ መታዘብ ተፈለጋችሁ ማለት ነው። ፌክ አካውንቶች ናቸው የሚበዙት፣ ወይም ደግሞ ኖርማሊ ያልከፈቱ ዩቲዩበሮች ያልከፈቱ አድ እንትኖች ነው ማለት ነው። ያኔ በፌክ ስም የተከፈቱ ያኔ ሰብስክራይብ ወይም ደም ኮሜንት ሲያደርጓቸው የምታዩ ማለት ነው። አዳዲስ ዩትዩበሮችን ማለት ነው። ለምንድነው እነዛማ በቃ ያው ምን ልበላችሁ ያው ያኔ ምንድነው ሰው ሰው ነው። ነገር ግን እነዚን ትናንሾቻችንን እናሳድጋቸው የሚል ሰው የለም። ገብቷችኋል። እናንተ ዘቅታችሁ እንድትቀሩ እንደ በቃ ተምራችሁ እንዳልተማራችሁ፣ አውቃችሁ እንዳላወቃችሁ፣ ሁልጊዜ ብቻ ከመዲያም የወር ደመወዝ እየጠበቅን እኛ እንድንኖር እነሱን ተከታታይ እንድንሆን ብቻ ነው የሚፈልጉት ማለት ነው። ስለዚህ ዛሬም ነገ ምን የምላችሁ ነገር ቢኖር ዩቱብ ክፈቱና ስለ ዩቲዩብ እና ስለ ዩቲዩበሮች በትክክል ታውቃላችሁ ማለት ነው። እኔ ለማንም ሰው መጥፎ አመለካከት የለኝም። እኔ ልል የፈለግኩት የሚገባችሁ ይመስለኛል። የራሳችሁ ሕይወት የራሳችሁ ዩቱብ ይኑራችሁ። በዩቱብ ስንቱ ሰው ነው የሚቀየረው። ኢንሻአላ ዛሬ አሁን እኔ ሀያ ቤት ሰላሳ ቤት ያልሞላ ሰብስክራይብ ነው ያለኝ አይደል። ኢንሻአላ ሰላሳ ሺህ እንደሚደርስ ተስፋ አለኝ። ለምን አላህ አለኝ። እኔም ለእነሱን ያሳደጋቸው አላህ አለኝ። ለእኔም ተከታይ ይሰጠኛል፣ ለእኔም ሰብስክራይብ ይበዛልኛል። ኢንሻአላ ግን ከሰው ምንም ነገር ሳትጠብቁ በራሳችሁ ተማምናችሁ ክፈቱ። በራሳችሁ ማንነት ውጡ። ይህ እንትን ታድጋላችሁ ማለት ነው። ለማንም ነገር ቢሆን የሰው ተከታይ አትሆኑ፣ እናንተ ሚኒስትሪ አስከታይ ሆኑ ማለት ነው። የሆነ ነገር ላይ ለመድረስ ከሰው ምንም አትጠብቁ። የሰው ልጅ ምንም ነገር ሊያደርግላችሁ ምንም አይነት እገዛ ሊያደርግላችሁ አይችልም። ገብቷችኋል? ምንም አይነት እገዛ ሊያደርግላችሁ አይችልም። የሰው ልጅ እንዲትከተሉ ከእናንተ ዝቅ ብላችሁ ዝቅ ብሎ የሰው ልጅ ማየት የሚያስደስተው ፍጡር ቢኖር እንደ ሰው ልጅ የለም። ስለዚህ ለራሳችሁ ንቁ፣ ለራሳችሁ እወቁ። በጊዜያችሁ ምን እንደሚካሄድ፣ በጊዜያችሁ ምን ጥቅም ላይ እንደሚያውል፣ በጊዜያችሁ ምን ማድረግ ምን አለማድረግ እንዳለባችሁ እወቁ ማለት ነው። ለምን ሰው ለምን እኛ ተጽፎብናል እንዴ? የመጀመሪያ እንጥስ ስንል ተጽፎብናል እንደ መዳን ቤት እንጂ መለወጫችሁ ሌላ ቦታ አይደለም ተብሎ። በቪዲዮ መውጣት ያልፈለጋችሁ በቪዲዮ ባትወጡ ችግር የለም። ያን ያክል ያው እይታ ነው እንትን የሚለው ችግር የለም። በፈለጋችሁት በካሜራ ጀርባ የፈለጋችሁትን ነገር እየቀረጻችሁ ማውራት የምትፈልጉትን ምንም ነገር እኔ ማንኝና ማንን እመክራለሁ፣ እኔ እኔ እንዴት ብዬ እኔ ለዛ ሀል ተፈጠርኩ ማለት የለባችሁም። ሰው ነው ያ ምክር የሚያቀርበው ሰው ማን ነው? ሰው ነው፣ እንደኛ ማለት ነው። ምክር መስጠት ትችላላችሁ፣ ማስተማር ትችላላችሁ። ያኔ የሆነ ህገ ወጥ የሆነ ንግግሮችን መቆጠብ እንጂ ምንም ማድረግ ምንም መሆን ትችላላችሁ፣ በራሳችሁ ተማምናችሁ መክፈት ማለት ነው። ማንንም ሳትፈሩ አላህን እንጂ ማንንም አንፈራም። የአላህን አላህ ደግሞ እርግጥ፣ እኔ አሁንም ቢሆን ዩቲዩብ በቪዲዮ መውጣት ሐላል ነው እያልኩኝ አይደለም። ነገር ግን ሐራም እና ሐላልነቱን ትተነው ዝም መተናል አይደለም። ይሄንንም አላህ አልፈቀደልንም። ግን ዱንያ ነውና ብዙ ነገሮችን አላህ ያልፈቀደቸውን እያደረግን ነው። ግን አላህ ይጠብቃን አላህ ዲሙ ክፉ ነገር ተመስራት ሀራም የሆነ ነገሮችን ተመስራት አላህ ይጠብቀን ነገር ግን እንደዚህ ተሰድን መኖራችን ካልቀረ አገራችን የራሳችንን ህይወት የራሳችንን ኑሮ የራሳችንን በቃ ሁሉን ነገራችንን እያደረግን መስራት የምንችለውን ዩትዩብ እንዴት መክፈት ያቅተናል እና ክፈቱ ውዶች ማለት ነው እኔ ዩትዩብ ያኔ ጥቅሙንም ጉዳቱንም ገና ላይ ህይወትም እየጀመርኩኝ ነው ግን ታዝቤ ነው ሁሉን ነገር ማለት ነው እኔ ብዙ ታዝብ ያለሁኝ ይሄ መጀመሪያ እኔ የመጀመሪያ ዩቲዩብ አይደለም ይሄ ማለት ነው። ብዙ ለፍቻ ያለሁኝ ማለት ነው። ግን ለራሳችሁ የሰው ተከታይ አትሆኑ፣ ራሳችሁን ሁኑ እና የራሳችሁ ህይወት የራሳችሁ ዩቲዩብ ቻናል ይኖራችሁ። እናንተ ይክፋችሁ ምድራችሁም ጥሩ ስራም ስሩ። ምንም ሆኖ ራሳችሁን ሆናችሁ እንድትቀርቡ ብቻ ነው ዩቲዩብ የሚፈልገው ማለት ነው። በራሳችሁ አይዳ ማለት ነው። እና ይህን ይመስላል የዛሬው ቪዲዮ ውዶቼ ማለት ነው። እና ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት አስተያየታችሁን ማስቀመጥ አትርሱ ማለት ነው። እና የዛሬው ቪዲዮ በዚሁ ያበቃል። በሌላ ቪዲዮ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ማድረግ አትርሱ፣ ወዶችን።